መስዋዕት ላይ ምን ማለም ምን ማለት ነው? መተን በእግዚአብሔር ቤት ገንዘብ ይሁን መዝሙር ይሁን ጸሎት ይሁን ከማድረጋችን መጀመሪያ ሄደን ከወንድሞችና ና ከእህቶቻቸው መታረቅ አለብን። ለራሳችንም እነሱ በበደል ጠፍንካ ግን አሰናቸው እኛ እዚህ ብትል የእኛም ጸሎት ታሰራለች። እነሱን ብዛ ስራችሁ እኛም እንታሰራለን። ምንም ነገር አታገኙ። መታዘዝ ከመስዋዕትነት ይበልጣል። ታዘዙ። ግድም እንዳልኳችሁ ተመላላሽ ታካሚ ክርስቲያን አትሆኑም። ጤናማ አካሄድ፣ ጤናማ ንግግር፣ ጤናማ መለካከት በሰው ፊትም አለ ጳውሎስ፣ በእግዚአብሔር ፊትም ምን መልካም ቋንቋ ሰዎች

መንገዱ ተቃናለት ማንም እሱን ፀሩት የያዛችው ማን እሺ ምህረትና እውነት ያለው ስለ እውነት ኢየሱስ ማለት ስለ እውነት ቅድም ምህረትን ወዳለ አይደለም አሁን ደግሞ ስለ እውነት እስቲ ማቴዎስ ማነው ዮሐንስ ወንጌል ምዕራፍ ስምንት ቁጥር ሰላሳ አንድ ላይ እንደዚህ አለ ኢየሱስ ያምኑትን አይውድ እናንተ አለ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። በምን ብትኖሩ? በቃሌ አለና ቁጥር 32 ላይ እውነትን ታውቃላችሁ። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። አርነት ማለት ምን ማለት ነው? መፈታት፣ መለቀቅ ከታሰርንበት ከተተበተበንበት ትብታብ። እውነት ታውቃላችሁ ማለት ማ ታውቃላችሁ? ትላላችሁ። እውቀት ይኖራችኋል። የእውቀትን ጥቅሙን እውቀት እናንተ ውስጥ ሲገባ ምን ያደርጋችኋል? ይፈታችኋል። ኢየሱስን ታውቀዋለሽ? አውቀዋል። ስለዚህ ኢየሱስ እውነትን ታውቃላችሁ፣ እውነት አድርነት ያወጣችኋል። ስለዚህ ምሕረትና እውነት ምሕረትና እውነት ከአንተ አይራቁም። ምሕረትና እውነት ከአንተ አይራቁ ሁለቱ ምሕረት ከዛ እውነት አጣምረን ስንይዛቸው በንገራችን ላይ በሰዎች በክርስቲያኖች መካከል በምንየድበት አካባቢ ስንሄድ ምሕረት ሰዎች ምሕረት ና እየሞትን ሰዎች ላይ የሆነ ዘማሪ ቀን የሚባለው ዝም ብሎ እኮ አይደለም። ዝም ብሎ የምትከተሉት ነገር አለ። ዝም ብሎ ጉድ አይሰጥ። እግዚአብሔር እኛን የራሱ ያደረገን ሲፈልግ የምንጠብቀው ጉዳይ አለ። የመጀመሪያው ህጉን አለመርሳት ነው።

በሰው ፊት እኔ ሁሉ ጊዜ እናገራለሁ። ሰው አክብሩት፣ ሰውን ውደዱት። ቃሪያ ብትደግጅ ለማን ሸጭ? ለሰው ለሰው። ቀበሮ ገስ ተቃለች ቀበሮ መታ አንቺ ጋር ቃይ ገዛ ተቃለች። ስለዚህ

መጀመሪያ አሳ እና በአየር ላይ የሚበሩትን ምዕራፍ አንድ ዘፍጥረት ቁጥር ሀያ ላይ እግዚአብሔር አለ። ቁጥር ሀያ ላይ እግዚአብሔር አለ። ውሃ፣ ህያው ህያው ነፍስ ያላቸው ተንቀሳቃሽ ታስገኝ። ውሃ አቤት አቤት ስትል ጆሮዋ ተከፍቷል። የዋ ቅሰስ ህያው ነፍሳት ያላቸው ህያው ነፍስ ያላቸው ተንቀሳቃሽ ሲገኝ ወፎች ከምድር በላይ ከሰማይ ጠፈር በታች ከጠፈር ከሰማይ ጠፈር በታች ቅሰስ ይብረሩ እግዚአብሔርን ታላላቅ አንበሪዎችን ውሃይቱም እንደ ወገኑ የተያስገኘቻቸውን ተንቀሳቃሽ ሕያው ፍጥረታትን ሁሉ እንደ ወገኑ የሚበሩትን ሁሉ ወፎችን ሁሉ ፈጠረ። እግዚአብሔር ያምን ከርሙ ላይ ይላል። አሁኑ እንስሳ ኬት ነበታል እንስሳና እስማይ ለሚበሩ በውስጡ ይለያለ ይ ተመልከቱ ነ ቁጥር አራት ላይ እግዚአብሔር አለ ምድር ወይ ምድር ሕያው ፍጥረታትን እንደወገኑ ምን ትበል? ወገኑ እንስሳትን ተንቀሳቃሾችን የምድራራዊትን ሁሉ እንደ ወገኑ ምንታርግ ይላል። ታውጣ። ማን ተባ የታዘዘችው? ምድር ምድር፣ አቤት። ሕያው ፍጥረታትን እንደወገኑ እንደ ወገኑ ማን ማለት ነው? አያ አንድ ወገን ነው። ቀበሮ አንድ ወገን ነው። ፈረስ አንድ ወገን ነው። ፈረስ ጉማሬ አንድ ወገን ነው። ጉማሬ ወገን ማለት ነው። ወገን እንደ ወገኑ አንበሳ የራሱ ወገን የሚፈልገው

ከእግዚአብሔር ይመጣችኋል። እነሱ ከምድር ወጡ። የሰማይ የሚንቀሳቀሱ የሚበሩ ደግሞ ከውኃ ውስጥ ወጡ። እንስሳ ከመሬት ነው የወጣው፣ መሬታዊ ናቸው። እኔ የወጣሁ ብትይ ከእግዚአብሔር ነው የወጣሁት። ይሄ ነው የሚመጣችሁ። እንስሳ እኮ ጥንቸል እኮ ሰውና ጥንቸል እኮ ያው ነፍስ ያላቸው ናቸው። አብረው ነው የሚጠቡላቸው

የሰው ልጅ ሆይ ያገኘኸውን ብላ፣ መጽሐፍን ብላ፣ ይህንን መጽሐፍ ብላ፣ ሄደህ ለእስራኤል ቤት ተናገርለን። አፌንም ከፈትሁ፣ ክለስ መጽሐፉንም አጎረሰኝ። እሱ የሰው ልጅ ሆይ አፍህን ይብላ፣ በምሰጥህ በዚህ መጽሐፍ ሆድህን ናግ ሙላ።